በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና፣ አየርን ሳይታይ የሚያስጉዘው ደመናንም ያለ ድምፅ የሚመራው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ለዝች ዕለት ለዝች ቀን ለዝች ሰዓት ለዚህ ታላቅ በዓል ያደረሰን እሱ ከዘላዓለም እስከ ዘላዓለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በዚህ ሰዓት ሀገራችን በታላቅ ጭንቀትና መከራ ውስጥ ልጆቿም በንባና በለቅሶ በጥይት ድምፅ ውስጥ ያሉበት ሰዓት ነውና፣ በተለያየ ቦታ ብዙዎች የተሰደዱበት፣ በዘርና በጎሳ አስተሳሰብ መርዛማ የሆነ ነገር ተተክሎ ሕዝባችን በታላቅ መከራ ውስጥ የወደቀበት ሰዓት ነውና ዛሬ በዚህ መንፈስ ያለነውን ሁላችንን ይረዳን ዘንድ የምንማጸነው ሊቀ መላእክት ቅዱስ ሚካኤል ወደ ሁላችን ይቀርብ፣ ለሀገራችንም በሰላም ይወርድላት ዘንድ ከአምላኩ ከአምላካችንም ያማልደን ዘንድ የምንማርበት የትምህርታችን ኃይለ ቃል ረዳኤ ምንዱባን ሚካኤል ሆይ ክንፍህን ዘርግተህ ናና አድነን በሚል ኃይለ ቃል ይሆናል። በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የልዑል እግዚአብሔር ቤተሰቦች ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በእናንተ ላይ ይደር። የቅድስተ ቅዱሳን የድንግል ማርያም መሊተ ክብር ምሊተ ውዳሴ ተብላ የምትመሰገን እመቤታችን ከሁላችን ጋር ትሁን። እሳታዊ የሆነው ልዑል ምክሩን የሚገልጽበት ኃያሉ መልአክ ሊቀ መላእክት ቅዱስ ሚካኤል ክንፉን ዘርግቶ ሁላችንን ከክፉ ነገር ይሰውረን ሀገራችንን የሰላም ምድር ያደርግልን ዘንድ የሰራዊት ጌታ የእግዚአብሔር ቅዱስ ፈቃዱ ለሁላችን ይደረግልን። ረዳኤ ምንዱባን ሊቀ መላእክት ቅዱስ ሚካኤል ሆይ፣ ክንፍህን ዘርግተህ ናና አድነን የሚለው ቃል ሁልጊዜ በቤተ ክርስቲያናችን ውስጥ የሚጸለይ ነው። ብዙዎቻችሁም ድርሳን ሚካኤል ስታነቡ እንደገና ደግሞ መልክአ ሚካኤልን ስትደግሙ ከሚባለው ከምትሰሙት ውስጥ ነው። ይልቁንም በመልኩ ላይ የመጀመሪያው መልክ ሲጀምር ገና የሚባለውን እሱን ኃይለ ቃላችን አድርገን ዛሬ ያለማቋረጥ ሁሌ ችግረኞችን የሚረዳው ኃያሉ መልአክ ቅዱስ ሚካኤል በምረቱ ወደ እኛም እንዲመለከት እንማጸነዋለን። ይህ መልአክ ሰይጣንን ያሳፈረው ነው። ይህ መልአክ ቅዱሳንን የረዳቸው ነው። ይህ መልአክ ዳንኤልን በአናብስት ጉድጓድ የመገበው ነው። ይህ መልአክ ቅዱስ ሚካኤል ሕዝቅያስን ከሰናክሬም ያዳነው ነው። ይህ መልአክ መጋቤ ብሉይ ተብሎ ይታወቃል። እስራኤልን እየመራ ከነአን ያገባ ታላቅ መልአክ ነው። ይህ መልአክ ሶምሶን እንዲወለድ ብስራትን ለእናትና ለአባቱ የነገረ ታላቅ መልአክ ነው። ይህ መልአክ ለኢያሱ የተገለጠለት የሰራዊት ሁሉ አለቃ የሆነ ታላቅ መልአክ ነው። የመላእክት ሁሉ አለቃ ሊቀ መልአክ ቅዱስ ሚካኤል ጥበቃው

ለረዲኦት ናአ ሰፊሃከ ክንፈ በዚህ ይጀምራል ሁልጊዜ ይሄ ይባላል ሰላም እልሃለሁ ሊቀ መላእክት ቅዱስ ሚካኤል ሆይ ሰላም እልሃለሁ ከልዑል ኃያል ከእግዚአብሔር ስም ጋር ስምህ ተሳትፎ ያለው ሄኖክ የያሬድ ልጅ እንደ ጻፈው ይላል። ሚካኤል ማለት የእግዚአብሔር ስም ነው። ሚካኤል ማለት የመድኃኒታችን የኢየሱስ ስሙ ነው። ሚካኤል የተባለው መልአክ በልዑል እግዚአብሔር ፊት የሚቆም ይህ ታላቅ መልአክ ስሙ ከሁለት ቃላት የወጣ ነው። ሚካ እና ኤል ሚካ ዕጹብ ድንቅ ማለት ሲሆን ኤል ማለት ደግሞ አምላክ እግዚአብሔር ማለት ነው። ስለዚህ የሚካኤል ስም ከልዑል እግዚአብሔር ስም ጋር ተሳትፎ ያለው ነው። ሚካኤል ዕጹብ ድንቅ እግዚአብሔር ማለት ነው። አንድም ሚካኤል ማለት መኑ ከማከ ማለት ነው። እንዳንተ ያለ ማንም የለም የተባለ የአምላካችን ስም ነው። ስለዚህም ለዚህ ስምህ መታሰቢያ እሰግድልሃለሁ። ሰላም ላለሁ ወልደ ያሬድ ሄኖክ በከመጽሐፈ ልክ ሄኖክ እንደ ጻፈው የአዳም ሰባተኛ ትውልድ የሆነው የስድስተኛው ትውልድ የያሬድ ልጅ ሄኖክ የነዚህ ርዕሰ አበው አርእስተ አበው በረከታቸው በሁላችን ይደርና ስለ መላእክት ዘርዝሮ ታላቁ ነቢይ የመጀመሪያው ጸሐፊ ሄኖክ ሲጽፍ ቅዱስ ሚካኤልንም በመጽሐፉ ጽፎታል፣ ጠቅሶታል፣ አለቃም እንደሆነ ገልጾታል። ስለዚህ መልክአ ሚካኤል እንዲህ ብሎ ይጀምርና ከዛ ሶበ እጼው ስመከ ከሲቴ አፈ ይላል። አፌን ከፍቼ ቃሌን አውጥቼ እጆቼን ዘርግቼ ስምህን በጠራሁ ጊዜ ቅዱስ ሚካኤል ሆይ፣ ሶበእፄው ስመከ ስምህን በጠራሁት ጊዜ ስጠራው አንተ ስምህ ከልዑል ስም ጋር ተሳትፎ ያለው ወልደ ያሬድ ሄኖክ የጻፈልህ አፌን ከፍቼ ስጸልይ ስጠራህ ረዳኤ ምንዱባን ሚካኤል በከመት አለምድ ዘልፈ። ልክ ምንዱባንን የምትረዳ ችግረኞችን፣ የተጨነቁትን፣ በጦር የተከበቡትን፣ የተሰቃዩትን፣ የተንገላቱትን፣ የታሰሩትን፣ የታመሙትን፣ ሀሳብ የያዛቸውን ዛሬ ሀሳብም ያስራል። እጅና እግራችንን ሀሳብ ያስረናል። ስለ ዘመድ ማሰብ ያስረናል። ስለ ሀገር ማሰብ ያስረናል። ስለ ቤተሰብ ማሰብ ያስረናል። ሽባ ነው የሚያደርገው። ምንዱባን ሆነናል፣ ምንዱብነን፣ የተጨነቅን ሆነናል። ስለዚህ የተጨነቁትን ደግሞ ሁል ቀን በቃ ሁል ቀን አንተ የምታድን ቅዱስ ሚካኤል ሆይ ረዳኤ ምንዱባን ተመልከቱ። ለችግረኛ ማን ይቆማል? ሚካኤል አንተ ትቆማለህ። ለችግረኛ የሚቆም የለም፣ ለምስኪን የሚቆም የለም። ሚካኤል አንተ ደግሞ ሁል ጊዜ ነው በከመታ ለምድ ዘልፈ በቃ እንደዚሁ ነው። ሁል ጊዜ ችግረኞችን ልትረዳ አፌን ከፍቼ ስጠራ አንተ ስምህ ከልዑል ስም ጋር የተሳተፈ ሄኖክ የያሬድ ልጅ የጻፈልህ አፌን ከፍቼ ስጠራህ፣ ሁልጊዜ ችግረኞችን በመርዳት ያለህ አንተ መልአከ ምክር፣ የልዑል መልአከ ምክሩ፣ የመላእክት አለቃቸው፣ ሩህሩህ ሩህ መልአክ አንተ ቅዱስ ሚካኤል ሆይ፣ ለረድኦትየ ናአ ሰፊሐከ ክንፈ፣ ትረዳይ ዘንድ ክንፍህን ዘርግተህ ና። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ስጀምር እንዳልኳችሁ ሁላችንም ረዳኤ ምንዱባን ሚካኤል ሆይ ክንፍህን ዘርግተ ተረዳን ዘንድ ና ብለን ልንጠራው ይገባል። ይሄ ጸሎት በየዕለቱ ይባላል። አስተውለን ካልነው ውጤት አለው። ከልባችን ካልነው ውጤት አለው። አምነን ከጮህን ውጤት አለው። በዜማ ይባላል። እንደገና በከበሮ በጸናጽል እየተንጸነጸለ ይባላል። በሚስጢር ይነገራል። ይሄ ነው የኔና የእናንተ ሀብታችን። ሚካኤል ነው ሀብታችን። መላእክት ናቸው ሀብቶቻችን ችግራችን እኮ ሸክማችንን መስጠት አልቻልንም። ሰተንም እንጨነቃለን፣ ሳንሰጥም እንጨነቃለን። መስጠትም አንፈልግም። ደግሞ ባአፋችን እንዲሁን እንላለን። እናንተ ሸክም የከበዳችሁ ወደ ኔኑ ይላል። ወደ እሱ አልቀረብንም። በጎን በኩል ደግሞ ሌላ የምናስበው ኃይል አለ፣ ሌላ የምንመካበት ኃይል አለ። ስለዚህ ከመከራ ያልወጣ ነው፣ ከስቃይ ያልወጣ ነው በዚህ ይመስለኛል። እግዚአብሔር ግን የማይተወን አምላክ ነውና የማይጸየፈንም አምላክ ነውና የማይረሳም አምላክ ነውና ልጆቹን የማይተው አምላክ ነውና አልተውም እንዳለ፣ እንደውም በነቢዩ እናት የወለደችውን ልጅ ትተወዋለችን ትረሳዋለችን? ልትተወው ትችላለች ልትረሳው ትችላለች ይላል ቃሉ እኔ ግን እግዚአብሔር አልተዋችሁም ይላል ከዚህ ከአምላካችን ጋር ነው በንጹሕ ልብ ተገናኝተን ምሕረትህን ላክልን የምንለው በሕይወታችን መከራ ይመጣል አዎ ጭንቀት ይመጣል ልክ ነው ፈተና ይመጣል በሌሎቹ እንደመጣ በሀገር ይመጣል በቤተክርስቲያናችን ይመጣል፣ በወገኖቻችን ይመጣል፣ በዘመዶቻችን ይመጣል፣ ቤታችን ይገባል፣ በራሳችን ይመጣል። ለዚህም እኮ ነው ረዳኤ ምንዱባን ሚካኤል በከመት ለምድ ዘልፈ የተባለው። ለረዲኦቴ ና ሰፊሀ ከክንፈ ክንፍን ዘርግተህ ና፣ ሌሎችን ምንዱባን እንደምታድን የተባለው እኮ እነ ባህራንን እንዳዳን ከዋድነን እኮ ነው። የሞቱን ደብዳቤ ወደ ሕይወት አለወጠውም የባህራንን ልክ ለባህራን ምንዱብ ለሆነው ለተቸገረው ለዛ ለምስኪኗ ልጅ ለባህራን የደረስክ ሚካኤል ሆይ ዛሬም ድረስልን፣ ክንፍን ዘርግተና። ሁላችሁም ሚካኤል ሆይ በሉ። እስቲ ሚካኤል ሆይ፣ ክንፍህን ዘርጋና ትረዳን ዘንድ ና። አሚን፣ ይርዳን። የባህራንን የሞት ደብዳቤ ወደ ሕይወት ለውጦታል። ዛሬ ያለውን ውጊያ አይለውጠውም። ዛሬ ያለውን እንባ ወደ ደስታ አይለውጠውም። ያለውን ጭቅጭቅና ንትርክ ያለውን ጦርነትና ደም መፍሰስ አይቀይርም። ያድናል፣ ይቀይራል። እግዚአብሔር ሾሞታል እኮ ወዳዘጋጀሁት ምድር ያገባችሁ ዘንድ እኮ ብሎ የተላከው ቅዱስ ሚካኤል እኮ ነው። ዘጸአት ምዕራፍ 23 ቁጥር 20 ላይ ሊቀ መላእክት ቅዱስ ሚካኤል እኮ ነው መጋቤ ብሎ እየተላከው፣ ዛሬም ወደኛ ይምጣለን። ለረድኤትየ ና ሰፊሃ ከክንፍ አለ ለረድኤትየ ና ትረዳን ዘንድ ና፣ ክንፍን ዘርግተህ ንበለው። ይረዳን ዘንድ የታመነ ነው። ያድነን ዘንድ የታመነ ነው። ሁሌም የምንጮኸው ቃል ነው። በዜማ እንጮኸዋለን፣ በነባብ እንጮኸዋለን፣ በዝማሬ እንጮኸዋለን። የሰላም አምላክ እግዚአብሔር መላእኩን ይላክልን። ችግረኞችን የምትረዳ ሁል ጊዜ መርዳት ልማድህ የሆነ ሊቀ መላእክት ቅዱስ ሚካኤል ሆይ እኛንም ትረዳን ዘንድ ክንፍህን ዘርግተህ አልን በለው። የተከበራችሁ ክርስቲያኖች እንግዲህ ዛሬ ልበ አምላክ ዳዊት እንደተናገረ አሁንስ ተስፋዬ ማን ነው እንዳለ ተስፋችን እግዚአብሔር ይሁን። ስለ ሕዝባችን፣ ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ምስኪኖች ሁሉ፣ ስለተጨነቁት፣ ስለተቸገሩት ስለ ሁሉ ተስፋችን እግዚአብሔር ይሁን። የሰው ተስፋ ከንቱ ነው። የሰው ኃይል ከንቱ ነው። የሚበልጠው የእግዚአብሔር ነው። የሀገራችን ችግር፣ የኢትዮጵያ ችግር መፍትሄ የማያገኙ አንዳንድ ሰዎች ለምንድን ነው ጸልን ያልሰማ ነው ልትሉ ትችላላችሁ። ግን ትምክታችን ሰው ላይ ሆኖ ነው። ትምክታችን በምድራዊ ነገር ሆኖ ነው። ትምክታችን በሚጠፋው ነገር ሆኖ ነው። ለዚህ ነው ይህ ሁሉ መከራና ስቃይ ዛሬ በእኛ ላይ የሚመጣው እንጂ፣ አባቶቻችን በአንድ ቀን ምሕላ ሰላሙን ይሰጣቸው ነበረ፣ ዝናቡን ያዘንብላቸው ነበረ፣ መከራውን ያርቅላቸው ነበረ። እኛ ለምንድን ነው እንዲህ ያልሆነው ስትሉ፣ ተከፋፍሏል ልባችን። በዘር የተከፈለ ልብ አለ፣ በጎሳ የተከፈለ ልብ አለ፣ በፖለቲካ አስተሳሰብ የተከፈለ ልብ አለ። መቼ አንድ ሆነና እንጂ እግዚአብሔር አልሰማም ብሏል እንዴ? አላለም። አላለም ሶሎሞንን ምንድን ያለው በአንደኛ ነገሥት ምዕራፍ ዘጠኝ ቁጥር ሶስት ላይ በዚህ ቤት የሚጸለየውን ጸሎት ሁሉ እሰማለሁ፣ አይኖቼና ጆሮዎቼ ለዘላዓአለም በዚህ ቤት ይሆናሉ። አላለም? ይሰራል። ዛሬም እግዚአብሔር በመዝሙር ዘጠና ቁጥር አስራ አንድ ላይ ምንድን ነው ያለው? በቀኝ ሺ በግራ አስር ሺ ይወድቃሉ፣ ወደ አንተ ግን አይቀርብም መቅሰፍት ወደ ቤት አይገባም። እግሮችህ በድንጋይ እንዳይሰናከሉ መላእክቱን ስላንተ ያዛቸዋል ይላል። ዛሬ ሳያዝም እግዚአብሔር ቅዱስ ሚካኤልን ሂድ፣ ክንፍን እያማታ ውረድ፣ ለኢትዮጵያ ሰላም ስጥ አይለውም ወገኖቼ። በማስተዋል እንሂድ። አብዛኛው ትውልድ በአሁን ሰዓት እያስተዋለ ነው ወይ? ምስክር ናችሁ እናንተ፣ እያስተዋለ ነው ወይ? እግዚአብሔርንስ እያሰበ ነው ወይ? ሲናገሩ የተለያዩ ሰዎች ሲናገሩ፣ በየዜና ማሰራጫው እዩዋቸው። ትዕቢታቸው፣ ድፍረታቸው፣ ኩራታቸው፣ ትህትና ፈጽሞ የላቸው። አያችሁ። እግዚአብሔር ከሰው ልብ ሲወጣ ሰው እንዲህ ይሆናል እግዚአብሔርን ስናቀው ግን ስለ ሰዎች እንጨነቃለን ስለ ሀገር እንጨነቃለን ስለ እንስሳት እንጨነቃለን ስለ መሬቱ እንጨነቃለን ስንቱ ይታወቃል እኮ ቅዱስ ሚካኤል ሆይ ክንፍህን ዘርግተህ ናልን አንተ ረዳ የምንዱባን ችግረኞችን የምትረዳ ሚካኤል ሁሌ ደግሞ መርዳት ልማድህ ነውና ናለን እንበለው

ትረዳን ዘንድ ትረዳይ ዘንድ ክንፍን ዘርግተህና አንተ ረዳይ ምንድባን ሚካኤል እያልን እንማጸነው። በመጽሐፍ ስምህ የተጻፈ አንተ ታላቁ ሊቀ መላእክት ቅዱስ ሚካኤል ሆይ ባህራንን ያዳንከው፣ አፎሚያን ከዲያብሎስ የሰወርካት፣ ሕዝቅያስን ከሰናክሬም ከራፋስቂስ የሰወርከው፣ ዳንኤልን ባናፍስታፍ የመገብከው ለማኑሄ እና ለሚስቱ የምስራችን የነገርክ ለኢያሱም ካንተ ጋር ነኝ ያልከው፣ ሙሴንም ያነጋገርከው የዲያብሎስን ኃይል የሰበርከው፣ የቀጣኸው፣ ያሳፈርከው አንተ ቅዱስ ሚካኤል ሆይ ክንፎችን ዘርግተህ ለኢትዮጵያ ና፣ ለሕዝቦቿ ና፣ ለልጆቿ ና። ልጆቿ እግዚአብሔርን ተስፋ የሚያደርጉ ናቸውና፣ ቅዱስ ሚካኤል ሆይ ክንፍን ዘርግተህ ና፣ ወደ አገራችን ግባ፣ ሰላምህን ስጠን፣ የእግዚአብሔርን ፍቅር በእኛ ላይ አድርግ። አሜን። ሊቀ መላእክት ቅዱስ ሚካኤል ሆይ ደመናውን ጋርደህ፣ መና አዝንበህ፣ ካለት ውሃ አፍልቀህ፣ ባሕሩን ከፍለህ ያሻገርካቸው ከነዓን ያገባሃቸው እኛንም ከሚያስፈራው ነገር ሰውረን፣ ከሚያስጨንቀው ነገር ሰውረን፣ ከሚያውከው ነገር ሁሉ ጠብቀን። ክርስቲያኖች ወገኖቼ፣ ይሄ ድምፅ የሚሰማችሁ ሁሉ ቅዱስ ሚካኤል ፈጥኖ ይድረስላችሁ፣ በክንፉም ይጋርዳችሁ። የተጨነቁትን ሁሉ ይርዳልን፣ የታመሙትን ይፈውስልን። እግዚአብሔር ስልጣን ስለሰጠው ይችላል። በፊት መልአክ ልክ ያለው ያለው ራሱ እግዚአብሔር ነው። መናፍቃንና ካህዲያን ደግሞ አላውያን ከዚህ ታላቅ መልአክ ጋር ተጣልተዋል። አያውቁትም። መጽሐፍ ቅዱስ የጻፈውን አያውቁትም። እኛ ግን እናውቃለንና እንማጸናለንና ምረቱንና ቸርነቱን እንዲልክልን የእሱ ቅዱስ ፍቃድ ይሆንልን። እመቤታችን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ተምራችሁ። ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ኢትዮጵያን የአስራት ሀገሯን ሰላም ታድርግልን። እግዚአብሔር አምላካችን ለዛሬ ያደረሰን በየዕለቱ እየጠበቀ በየሰዓቱ እየጠበቀ እድሜ ለንስሐ እየሰጠ ለአመቱ እንዲደምረን የእሱ ቅዱስ ፍቃድ ይሁንልን። ሰላም ለኢትዮጵያ፣ ሰላም ለሕዝቧ፣ ሰላም ለሁላችን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ለዘለዓለሙ በሁላችን አድሮ ይኑር ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ሰላም ሆኑልኝ አሜን